ሰላም፣ ደህናችሁ በያላችሁ። በጡል ነገር ሰላም ነው። አሽና አሽና እንዲሆላችሁ ሞኝላችሁ አለ ቤተሰቦች፣ ስትጎቡ ልማዳችን ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አከፍሎ ለዚህ እንኳን ቢያውን ሰግናችኋለሁ። ዛሬው ሚዛናችን ይዘላችሁ መጣነ። እንግዲህ የኢራን ሌላኛው መልክ ነው። ከጦርነት ወጣ ብለን አንዳንዱ ጊዜ ለየት ያለ ጨዋታዎችን መጫወት አለብን። እንግዲህ ምዕራባውያኖችና አሜሪካኖች ስለ ኢራን ሊነግሩን ሊያስረዱን ነው የሚሞክሩበት መንገር ሌላ ነው። ኢራን ሌላ አገርነች ኢራን በሞላ ዓለም እጅግ በጣም ረቂቅ ስልጣኔና ታላቅ ታሪክ ማንነት ያላቸው ትልቅ ሕዝቦች ናቸው። በተፈጥሮ እጅግ በጣም ውብ የሆነ መልክዓ ምድር አላቸው። አጠቃላይ የኢራን ስፋት 1.6 ሚሊዮን ስኩዌር ኪሎ ሜትር ነው። በጣም ሰፊ አገር ነች። ከስፋቷ የተነሳ እንደ አረብ አገሮቹ አሸዋ የሚቦንበት እጅግ በረሃ አለው። እንደዚሁም ደግሞ በረዶ የሚወርድበት ምድርም አላቸው። እጅግ በጣም የተለያዩ የተፈጥሮ መስህቦች፣ ታሪካዊ መስህቦች፣ ባህላዊ ማንነቶች መስህቦች ያላት አገር ነች። እንደ ማንነቷ ግን አይደሉም። እንዳላት ሀብት እምቅ ሀብት አይደለም አራት ሚሊዮን ጎብኚ ብቻ ነው የሚጎበኛት። አራት ሚሊዮን ለሌላ ዓለም በጣም ብርቅ ሊሆን ይችላል። ነገር ግን ለኢራን ካላት ታሪካዊ መስህብነት አንጻር እጅግ በጣም ሚጢጢ ነው፣ እዚህ ግባ የማይባል ነው። ምክንያቱም ኢራኖች ከክርስቶስ ልደቱ በፊት 6400 ዓመት በፊት የተገነባ ሱሳ የሚባል ከተማ አላቸው። ከክርስቶስ ልደቱ በፊት ነው ያልቃቸው። ከክርስቶስ ልደቱ በፊት 6400 ዓመት ቆደመ ብሎ የተገነባ ሱሳ የሚባል ትልቅ ከተማ የነበራቸው ናቸው። ኤፍራጥስና ጤቅሮስ ተከትሎ የነበረው ታላቅ ስልጣኔ የሚሶፖታሚያ ስልጣኔ የሚባለው ኢራንን ጨምሮ እስከ ኢራቅ፣ እስከ ሶሪያ ድረስ የሄደ እጅግ በጣም ግዙፍ የሆነ ስልጣኔ የነበራቸው ህዝቦች ናቸው። በጣም ልዩ ህዝብ ነው። እንደዚህ እንደሚወራው ሞራባያኖች አውሪ አድርገው ሰው በላ አድርገው አክራሪ ሙስሊሞች ሰው የሚጨፈጭፈ የሚገርሉ ለማስመሰሉ ውሸት ነው። በፍጹም እጅግ በጣም ሰው ወዳደች ናቸው። ምንድነው ሀገራዊ ሃይማኖታቸው ወይም ደግሞ ምንድነው የሚባለው ብሔራዊ ሃይማኖታቸው እስልምና ነው። እስልምናው ደግሞ ሴቶችን የሚጨቁን አይደለም፣ ሂጃብ ከመልበስ በስተቀር ሴቶችን የሚያስገድደው ሌላ ሕግ የለም። ሂጃብ ይለብሳሉ። በተረፈ የኢራን ሴቶች እጅግ በጣም ሽቅርቅሮች ናቸው። ይህንን ጉግል ላይ ገብታችሁ ዩቲዩብ ላይ ገብታችን የኢራንን ከተሞች ብታያቸው ቀለል ያለ አለባበስ የሚለብሱ እጅግ በጣም ውብ ሴቶች ያሉበት አገር ነው እና ዓለም ለመፍጠር የሚሞክረው ነገር እና ትክክለኛ ማንነታቸው ይለያል። ስለ ኢትዮጵያን በነገራችን ላይ ዓለም ደግ ፈርዶ ገምድን ነው ረሃብተኞች ጎስቋለች የወደቀን ዶም ጠጫጭ አድርገን ነው አለም እኛን ለመሳል የሚሞክረው። ነገር ግን ብዙ የተሳሳትንበት የተጨፋጨፍንበት የወደቀንበት የተነሳንበት ታሪክ ቢኖረንም ኢትዮጵያ ታላቅ ሀገር ነች፣ እጅግ በጣም ታላቅ ሀገር። ሊስሉት የሚሞክሩት ግን ረሃብተኞች፣ ጎስቋለች፣ ኦኮካምጭ አድርገን ለመሳል የሚሞክሩት አንድ አይነት ሚዛን ነው። ለኢራን የሚሰጡት ለኢትዮጵያ የሚሰጡት ለቻይነችም ለመስጠት የሚሞክሩት ነገር ግን እውነታ ግን እንደዛ አይደለም። እውነታው እንደዛ አይደለም። እጅግ በጣም ውብ አገር፣ በጣም ባለጸጎች ናቸው። የኢራን ነዳጅ ታፍሶ ብሎ ዘላለም የሚያልቅ አይደለም። ነገር ግን በማዕቀብ ተሽመድምደው እንዲራቡ፣ እንዲጠሙ፣ ከዓለም እንዲጎለሉ ይጎርማቸዋል። እጅግ በጣም ዘመናዊ የሆኑ ሞሎች፣ የገበያ ማዕከሎች፣ ከዱባይ የሚበልጥ ከአረብ ሚረቶች የሚበልጥ እጅግ በጣም ዘመናዊ የገበያ ማዕከል አላቸው። ነገር ግን አብዛኛው የሚሸጠው በሀገር ውስጥ ምርት ነው። ለምን? የትኛውም ድርጅት ከኢራን ጋር ግብይት እንዳይፈጽም ማዕቀብ ስለተጣለ ማለት ነው። ነዳጃቸው ማንም እንዳይገዛ ስለከለከሉ ማለት ነው። እጅግ በጣም ዘመናዊ የሆኑ የባቡር መንገዶች አላቸው ኢራኖች። እጅግ በጣም ነገር ግን ኋላ ቀር እንዲሆኑ ከዓለም ወደ መጨረሻ እንዲቀረው የዓለምን ስልጣኔ ጀምረው እንግዲህ መንግስት መንግስት የሚባለው ሀሳብ መጀመሪያ ጊዜ የተመሰረተው ኢራን አካባቢ ነው። ከዛ በፊት ዘላን የሆነ አኗኗር ነበር የሰው ልጅ የሚኖር መንግስታዊ እንደገና በጽሁፍ መግባባት። ድሮ በቃል ብንድ እንደምንግባባ ነበር። ከዛ በኋላ በጽሁፍ ጽሁፍን የጀመሩት ኢራኖች ናቸው። የራሳቸው ካላንደር ያላቸው የራሳቸው ባህል፣ የራሳቸው ማንነት ያለ ሰው ወዳድ ህዝቦች ናቸው። አውሬ አድርገው ለመሳል ይሞክራሉ። እስራኤል ከአረብ ዓለም ጋር ተጣልታ ወደ ዘግናኝ ጦርነት በገቡ ጊዜ ኢራንን እስራኤልን እቁፍ ድግፍ አድርጋ ያቆየች ኢራን ነች። ኢራነች እኮ በሚስጥር በሚስጥር ከአሜሪካ ተደበቀው እስራኤልና ኢራን ሚሳኤል ያመርቱ ነበር። ተቀላጭ ይሄንን አታቁም። ከኢራን ኢስላሚክ ሪቮሉሽን ከመምጣቱ በፊት በድብቅ ኢቨን ኢራን ኒኩለር መሳሪያችን ለመጀመሪያ ጊዜ ያገኘችው ከእስራኤል እስራኤል ከአሜሪካ እስራኤል ከአሜሪካ ወሰደች። ኢራን ደግሞ ከእስራኤል ነው የወሰደችው። ይህን የዩራኒየም የማብላላቱን ቴክኖሎጂዎችና ሀሳቦችን ራሱ መጀመሪያ የተወሰደው ከእስራኤል በፍቅር ብን ያሉ ነበሩ። እስካሁን ድረስ ከሃያ ሺህ በላይ አይሁዶች ኢራን ውስጥ ይኖራል። ኢራን ሰው የሚጠላ አይደለም፣ ሴት የሚጨቁን አይደለም። ስልሳ በመቶ የሚሆኑ ኢራናውያን ከዩኒቨርሲቲ ተማሪ ስልሳ በመቶ ሴቶች ናቸው። ስልሳ በመቶ ዩኒቨርሲቲ ውስጥ ካሉ ኢራናውያን ዩኒቨርሲቲ ተማሪ አጠቃላይ ዩኒቨርሲቲ ተማሪ ቁጥር ስልሳ በመቶ ለዚህ አማርኛ አምታታኝ የውቆት ሰዐን የመግለጽ ችግር ነው እና በጣም በሚጎርማችሁ ሁኔታ በጣም የሰለጠነ ህዝብ ነው። ሰው ወዳድ ህዝቦች ናቸው። አገራቸውን የሚወዱ ህዝቦች ናቸው። እንዳልኳቸው ብሔራዊ ሃይማኖታቸው እስልምና ቢሆንም እስልምና በሸሪያ ነው የሚተዳደሩት በትክክል የሰው ልጆችን መብት አክብረው የሴት ልጆችን መብት አክብሮ የሚኖር ነው። ነገር ግን ፈረንጆቹ ልክ እንደ አውሬ ኢራኖቹን እንደ አውሬ ለምሳሌ የሚሄዱበት ርቀት ተገቢ ያልሆነ ነው። ተገቢ ያልሆነ ነው። እንደዚህ አይነት ስዕል በቻይኖች ላይ እንደዚህ አይነት ስዕል በራሽያኖች ራሽያኖቹ ለምሳሌ እንደ ነፍሰ ገዳይ ነው ለምሳሌ የሚመክሩት ብዙ እንደምታየት በሆሊውድ ፊልሞቻቸው ላይ በሀሳቦቻቸው ላይ ጋንጊስተሮቹ፣ ገዳዮች፣ ጮፍጫፊዎች አድርገው ነው የሚመስሉት። ግን እንደዛ አይደለም የራሽ እንደዛ አይደለም ለሃይማኖቱ የተገዛ ሙስሊሙም፣ ኦርቶዶክሱም፣ ክርስቲያኖቹ በሙሉ ሁሉም እንደ ሃይማኖቱ ለፈጣሪ ቃል የተገዛ ከሙላ ጎደል ሌሎች እንደዚህ ጸያፍ በዓለም የምንሰማቸው አላስፈላጊ ነውረኝነት የሆነው ግንኙነታችን ሁሉ የማይፈቀዱበት አገር ነው፣ እና ኢራንም እንደዚህ ነው። ብዙ መልኳን ብዙ ታላቅነቷን ለመደምሰስ ለማጥፋት በዓለም ፊት ጨለማ ተደርጎ እንዲታዩ የሚደረገው ጥረት ሁሉ ትክክል አይደለም፣ አይደሉም። ሀሳብ አለግባባቸው በመንግስት ደረጃ ያለ አለመግባባት ነው እንጂ የኢራን ህዝብ፣ የእስራኤልን ህዝብ የሚወድ የእስራኤልን ህዝብ የኢራን ህዝብ የሚወድ በጣም አይሁዶች በሚጨፈጨፉበት ጊዜ እስራኤላውያን በሚጨፈጨፉበት ጊዜ ኢራን እቅፍ ድግፍ ያደረገች ነች። የሀሳብ ልዩነቶች አሉ። ሀሳብ ልዩነቶች ደግሞ ሁልጊዜው በመጨፋጨፍ የሚፈታ ጉዳይ አይደለም እና ይሄ ትልቅ አገር ነው። እጅግ በጣም ትልቅ አገር ነው። እንዳልኳቸው ኢራቅ፣ ኢራን፣ ሶሪያ እንደዚህ ወደ ኋላ እንዲቀሩ እንዲወድሙ የኢራቅና የሶሪያን ጉዳይ እንደምታውቁት ነው። ወደ አመድነት እንዲቀየሩ ነው የተደረገው። ይሄ ጣፈንታ ጫፍ ላይ ደርሶ ነበር ለኢራን አሁንም የሚቆም አይመስልም። እነዚህ የዓለም ሜሶፖታሚያ ስልጣኔ ዓለም እጅን በአፈ ይጫንበት ስልጣኔ ነው። ከክርስቶስ ልደት በፊት ትላልቅ ከተማ ያላቸው እንግዲህ እንደምታቸ እነዚህ ዛሬ ምድርን ካልገለበጥን የሚለው ጉልቤዎች በዛ ዘመን ምናቸውም አይታወቀው ነበር። ከነሞ ፈጠራቸ በዛ ዘመን አይደለም ከክርስቶስ ልደት በኋላ እንኳን የማይታወቁ ሀገሮች ናቸው። ዛሬ ዓለምን እንደ መኪና ቁልፍ እንደዚህ ካላሽከረከረን የሚሉት ታላላቆች የስልጣኔ ሁሉ ምንጭ የነበሩትን ህዝቦች በመርገጥ በመጮፍለቅ ወደ ኋላ እንዲቀሩ እንዲጣሉ ለማድረግ ነው ጦርነት የሚደረገው የኢራን ህዝብ ሰው የሚገፋ የሚንቅ የሚያንቆሽሽ ህዝብ አይደለም ሶስት ሚሊዮን ስደተኛ አሁን ኢራን ውስጥ ይኖራል ሶስት ሚሊዮን እንግዲህ ቀጠና መካከለኛ ምስራቅ እንደምታውቁት በጦርነት የሚታመስ ቀጠና ነው በጦርነት የሚታመስ ቀጠና ነው የሰው ልጅ ደም እንደውሃ የሚፈስበት ቀጠና ነው መካከለኛው ምስራቅ ሚጢጥዬ ሲኦል ሆናል በዚህ ውስጥ እንግዲህ የተከፉ የተጨነቁ ሰዎች ሁሉ እየተሰደዱ የሚሄዱት ወደ ኢራን። ከሶስት ሚሊዮን በላይ ስደተኞች አለ። ይሄ አለም አቀፍ እንትን ነው የምነግራቸው፣ ዳታዎችን ነው የምነግራቸው ያለው። የጉሌን ሀሳብና ምኞቴ ቁዠቴን አይደሉም እነግራቸው። ምክንያቱም ያው ክሮስ ቼክት አደርጋላቸው። የኔ ቤተሰቦች እንደምታውቁት አውቃለሁ፣ ከእኔ በጣም ሻል ያለ ሀሳብ እውቀት እንዳላቸው አውቃለሁ። ስለዚህ ያው እናንተ ፊት ለማሸት ትንሽ ሰቆጠጠኛል እና ይሄ ዓለም አቀፍ ዳታ ነው። ከሶስት ሚሊዮን በላይ ስደተኞች አለ ኢራን ውስጥ ጥቁር ሕዝቦች አሉ። እንደውም ዝርያቸው ከኢትዮጵያ ሄደዋል ተብሎ የሚገመቱ ኢትዮጵያውያንን የሚመስሉ ማንነት ያላቸው ኢራናውያን በደቡብ ኢራን በኩል በደቡባዊ የኢራን ክፍል በኩል የሚኖሩ አሉ እና ኢራኖች በጣም ስልጥኖች፣ በጣም ሰው ወዳደች፣ በጣም ሽቁጥቁጠች እንደውም ምንድን ነው ከኢትዮጵያ ሕዝብ ጋር የሚያመሳሰለ ከኢትዮጵያ በተለይ ደግሞ ከጎንደር ሕዝብ ጋር ጎደር ዳረች ናቸው ይባላል። የኢራን ህዝብ ጎደር ዳረች ናቸው። እና ለሰው ካላቸው ክብር የተነሳ ነው፣ ለሰው ካላቸው ክብር የተነሳ እንዲህ አላቸውም የሄዶን ቱሪስት በሙሉ እንዲጎበኝ ይደረጋል። ይህን ሁሉ የኢራንን ጸጋ እንዲከስም ለማድረግ ማዕቀብ በማዕቀብ ያሽመደምዳል፣ ይጎርመጫል፣ በማዕቀብ ያሽመደምዳለ፣ እንዲራቡ፣ እንዲጦሙ፣ እንዲጎሳቆሉ። አንድ የአሜሪካ ዶላር ኢራን ውስጥ ሽንት ቢሸጥረን እስቲ ጎምቶ የምታውቀው ላይ ማታውቀው ደግሞ እስኪ ጎምቶ አንድ ሚሊዮን የኢራን ሪያል ነው የሚቆይረው። አንድ ሚሊዮን እንግዲህ ያው በጥቁር ገበያ ነው። ዘጠኝ መቶ ሀያ ሺህ እስከ አንድ ሚሊዮን ድረስ ይሸጣል። በጣም ይሰቆጥጣል። በጣም ነው የሚሰቆጥጣል። እንግዲህ ይህ ሁሉ የሆነ በምንድን ነው? በማዕቀብ ነው። በማዕቀብ በማዕቀብ እንዲሽመደመዱ እንዲወድቁ፣ ፍርስርሳቸው እንዲወጣ ብዙ ስራ ተሰርቷል። ነገር ግን ኢራኖቹ ያን ሁሉ አልፎ ያን ሁሉ ተሻግሮ ታላቅ አገር ለመገንባት ብዙ እየጣረ ነው። ይህም ደግሞ የሚሳካላቸው አይመስለኛል ሳሆነ ሲሞቻች ላይ ቀርግሽ ራርገ ወዳች አለው ፒስ